ለማኝ ሰው ላይ የሆነ ነገር እጁን ሲያጣ ሲያስጣላ፣ አምር የሚያምር እናውቃለን እኮ ሁሉንም ነገር ምን እንደምታደርግ ምን እንደምትሰራው ዝርግፍ ማድረግ እንችላለን። ዚጋ ጋር ማለት ነው ዝርግፍ አድርገ ነው ራሱን። እሱ አይደለም እንዴ ይሄን አደርጋለሁ ይሄን አደርጋለሁ ብሎ ሁሉንም ነገር የሚሰበስበው ለማኝ ሲያስጣላ እኔ እንደዚህ ነኝ። እኔ እንደዚህ አድርገ እኔ እንደውም እሱ እኮ ነው ከስር ስሩ ሄዶ ምስጥሩን አውጥቶ የልጆቹን ስራ የሚያበላሸው አንደኛ እሱ ነው። ግልጹን እንነጋገር ከሆነ ማለት ነው ለማን በየቴክስት እየተላከ ይሄኔ እኮ እነግረዋለች። ቅድም ሲያስጣላ አይደለም እሱ ነው አይደለም ሌላ አይደለም እሱ እኮ ነው ገንዘብ እየበላ ስንት ነገር እያደረገ ልጆቹ ፈርቶ እኮ ነው በዚህ የሚውለው። ለማኝ እዛ ስራ ፈት ይላል እንዴ የካርድ የሚለምነው ሰው አይደለ? እንደ እሱ ሲያስጣላ ብረ ለማኝ እዛ የመዳር ስራ ፈት ስራ ፈት ይላሉ። የእግራቸው የሚያጠቡበት ቆሻሻ ራሱ የማዳም ቅመሞች ጋር አይደርስም። ቄማላ ሲያስጣላ እና ሁሉንም ነገር እኛ ነን፣ አንተ ቤት የመጣ ነው አንተ ያልመጣንበት እንደመጣንበት ደግሞ አንተም ተሳድበን ምስጥርህን ዝርግፍ አድርጌ ነው እንወጣለን ከቤት ማለት ነው። እናመሰግናለን። ውጡ፣ እዛ ጋ ያላችሁት ውጡ። እኔ ሰብስክራይብ አላደረግኩም፣ ሰብስክራይብ አላደረግኩም። አንስቼ ሰድቤ ወጣሁ፣ ጽፌለት ወጣሁ፣ ኮመንት ላይ አስቀባሪ በጣም እውነት እናነጋገሩ እና አንድ ላይ እንኳን አልሆንክም፣ ከጎንክ ነኝ ይባላል እንዴ? ይሄ ይባላል እንዴ? በጣም ነው አነጋገር ማስተዋወቅ። እኔኮ እየገረመኝ አሁን እኔኮ አሁን የልጆቹ ምንም አይገርመኝም፣ ምንም ብናገሩ ምንም አይገርመኝም። ከስር ስር ለመብላት እኮ ነው የሻይ ነው አሁን ይሄ አየሽ ወደ ለማቃሰ እንዴ ስልክ ስልክ ያለ ስልክ ያለ ጋር ምን ሰርቶ ይበላል? አይደለም፣ ምን ሰርቶ ይበላል? እዚህ ዛሬ ቪዲዮ አይተሽዋል እንዴ? አይተና ሙፍታ ሙፍታ ቤትና ይሄ ይሄ ልጁ ጋር የተለቀቀው እኮ አይቻለሁ እኔ የምፍታ ቤትም እንትን የሱ የሄኖክ ቤት ምን እንደሆነ ለቃለሽ መንገድ ላይ ነበርኩት፣ መንገድ ላይ ነበርኩት። መፍታ ቤትን በስነ ስርዓት ጨርሼ መለኛ ቤት በስነ ስርዓት ጨርሼ ነው የወጣሁት። አዎ ግን አንድ ልጅ ደግሞ የማለች ፍራንክ አይደለም እና የእውነት ነው የእውነት ነው የእውነት ነው ፍራንክ አይደለም። ይሄ ሚኪ የሚባለው መኪና መኪና መኪና ምንድን ነው የሚባለው ገራጁ ገራጁ እሱ ነው የሚያገባው። እነዚህ ነገራት እንደዚህ ምንድንድን ልጅ አሁን እነሱ ማለት ነው፣ ማንኛውም ሰው የሚጠጉች ሰው እነሱ እንኳ ወንድሞቹን ራሱ አያወሩ። እነሱ አሁን ስራ ከጀመሩ ማለት ነው፣ ይሄ እንደዚህ አይነት ስራ ከተጀመረ እንኳን ሌላ ሰው ከወንድሞቹ ጋር ራሱ አያወራም። አሁን እንዲነግራት ነው የፈለገችው። እንደዚህ ስራ አይነት ሲጀመር እንትን ሲጀመር እንደ ስራ ለማበላሸት ነው እንዴ? አንቺ አሁን እስቲ የሆነ ነገር ስራ ለመስራት ልበልሽ። አንቺ ስራ ስሪ ብለሽ ስራ እስቲ ማዳም ስራሽን ዛሬ ወይም በሪያኒ የት ነው ያለሽ ብለሽ ብለ ትሄዳለች። ያ ቢሪያኒ አሁን እንዴት እንደምትሰራ መጀመሪያ ሩዝ ቀቅለሽ፣ እንደገና ዶሮ ጠብሰሽ፣ ለየብቻ ለየብቻ ነው ሁሉንም ነገር የሚሰራው። ያንን እንዳይበላሽብሽ የእንጀራ ነው የእንጀራ ጉዳይ ነው እንዳይበላሽብሽ። ወይም እንትን አርግሹ። እንደ ኢትዮጵያዊ አርጌ እሰራለሁ፣ ምንም ችግር የለውም። አንድ ኢትዮጵያዊ ትነግረኛለች፣ ከነገርኳት ችግር የለውም። እንደዚህ እንደዚህ ብለሽ አትናገሪም፣ ምክንያቱም ያን ነገር ይበላሽብሻል። እንዳይበላሽበት ጥንቃቄ ታደርጊያለሽ፣ ወይም ሌላ ሰው እንዲሰራ አታደርጊም። ይሄ አንድ ነገር ጨው እራሱ ከረሳሹ ምን ያህል መስዋዕት እንደሚያስከፍሉሽ እኔ ደግሞ ምንድነው በፊት ብሩኬ፣ በተለይ እንደዚህ ተለያይተናል ብሎ አፉን አውጥተው አውርተው እና በባለፈው ሁለት ወር ነው ሶስት ወር ሲሆን ይሄ ልጅ ሲቀር ነው አሁንም አዳምጡ፣ በስነ ስርዓት አዳምጡ። ሁሌ ማለት ነው ሁሌ ራሱ ኡኬ መጀመሪያ እቺ ማነ ሶሲ ናት። ሶሲ ሶሲ ሲያመጣ ማለት ነው ምን እንዳለ ታቂያለሽ? እዛ ጋ አፍስጤን እዛ ቀምጣው እሱ ከሶሲ ጋ ሆኖ ሲሰራ እና ታዲያ እኔ ከአንቺ ጋ ሆኜ ፍራንኩን እንዴት ሆኜ ሊሰራ ነው? ከአንቺ ጎን ሆኜ ያንን ነገር የምፈልገውን ነገር እንዴት አገኛለሁ? ሆኖ መገኘት አለበት። ሆኜ እዛ ባህርት ላይ ሆኜ ካለ አገኘሁት። እንዴት ነው ታዲያ አንቺ ጎን ሆኜ የስራ መስራት እንዴት ነው የምችለው ብሎ እኮ መጀመሪያ እዛ ላይ ተናግሯል። ሁሌም ላል ማለት ብሩኬ ብራንክ ሲሰራ በፊት እንዲሁም ያስታወቅበት ነበር። ግን አሁን በቃ የዛሬው በተለይ የዛሬው አመላለሱ በጣም አሁን እኮ ወንድ አመጡት ይልፍ ከዚህ በፊት አሁን ሶሲ የድሮ ፍቅረኛ ይናት ብሎ አመጣት። ሲሚ የድሮ ፍቅረኛ ይነ እሷ ደግሞ ፍቅረን አፈቅራለው ብላ አመጣች። መጀመሪያ ላይ የፍቅር ጉዳይ ነው ይሄ። አሁን ያ ሰው ደጋግሞ መጀመሪያ ስራ ሲጀምር ይሄ ስራ ሲጀምሩት እኔ ብልጽግና ፍቅር ያለው ሂድና ጠይቅልኝ ብላ መጣች። እሺ ተብሎ አንድ ሳምንት አንድ ሳምንት ተጓዝ ነው ያ የመጀመሪያ ነው። እሺ ተባብሎ እሱ ደግሞ ፍቅረኛዬ ነው ፍቅረኛዬ ናት የድሮ ፍቅረኛዬ ናት ብላ አመጣት። ሶሪ ማለት ነው። ደግሞ ማቀናናት የሚባል ነገር ነው። የሁለት ወሩ ፕራንክ ነው ምን ላይ እኔ መጀመሪያ ላይ ቀለበት አድርጌ አለው ብሎ ያንን ሰውዬ አመጡት። ስንት ነገር እኮ ነው ስንት ነገር ለምን እንደምታገዝ ዝቡ በውሸት ሹብኬ ያን ሸፋፍኖት አለፉ ሹብኬ አዳሽራ እና ያንን ተሸፋፍኖ አለፈ። እንደገና ደግሞ መጀመሪያ ላይ መጀመሪያ ዱባይ የሄደ ጊዜ ከሰው ጋራ ቆማለች ተብሎ ሀለስሟት ተሰጥቷል። ያም ተሸፋፍ ነው። ይህም ሰው ቃለበት አድርጋለች ተብሎ በስም መጦ እንደገና ስንት ይሄ ደግሞ አልጋ ላይ ሰዎችን አግኝቻታለሁ ተብሎ ስንት ነገር ተብሎ መጣ። አሁን ደግሞ ዛሬ ምን እንዳለሽ ታውቂያለሽ? እሷ ማለት ነው ያንን ይሄ ስራ እየተበላሸበት መንገድ ይሄ ስራ እንደጀመረችው ብሩኬ ያን ቀም እሷ እሄዳለሁ ብላ ደብዳቤ ጽፋ ሄዳለች። አየሽ ቤቱ እንደዛ ነበረ የሚመጣው ስራውን ስራ በስንት መንገድ ነው የተበላሸን። ያ ሰው ያ ጊዜ ሄዳለች። በአንቴ ዙራም አይደለም በራሴ ህይወት ጉዳይ ነው የሄድኩት ብላ ያንን ደብዳቤ ብሉኬ የሚመጣ ነገር አይደለም ብላ ጽፋ አስቀምጣ ሄደች። ስትሄድ ምን ይሆን ነበረ ያስራ እሱ እሷን እየፈለገ እሷን እየፈለገ ታመመ። ያ ነገር እዛ ሀይሚ በማግስቱ ካሜራ ላይ ማውጣት አልነበረባትም። ለምን እንደዛ ያ ስራ ለማስተካከል ያ ስራ ከዛ ምን የሆነ ብሩኬ ያ የታመመው ጊዜ ያ ሰዎቹ ማምጣት አልነበረባቸው። እነ ፍጼ እነ ምን ምን ቤኪ የግድ ምን አድርገን ቤኪ የግድ ሄዶ ሃይሚ የት እንዳለች መከታተል ነበረበት። ከዛ ምን ያደርጋሉ? ሃይሚ እንትኑ ላይ መምጣት አልነበረባትም። ብሩኬ ዛ እንደታመሙ ይቀመጣል። ሃይሚ ስልክ ደወለች፣ የት እንዳለችው አልተነገርንም ተብሎ እና ገና እሷም እዛ እዚህ፣ እዚህ ቦታ ነው ያለው ብላ ብቻዋን ቁጭ ብላ ቪዲዮ ሰርታ ብቻዋን ቁጭ ብላ ቪዲዮ ሰርታ እንዳታስቡ ብላ በማግስቱ ደግሞ እንደዛ ብትለቀቅ ምን ይሆናል? እንደተራራቀ ነገር ያ ምክንያት ይጠየቃል። እንደዚህ ይላል፣ እንደዚህ ይላል፣ ይቀጥል ነበር። ድብልልቁ የወጣው ስራው ይሄ እንትን ሁለት ነው። በቃ እሷ የመጣችበት ተመልሳ ድብልልቁ ወጣ። በቃ ኦዲንስም ነቃ። አየሽው፣ ድብልልቁ ነው ወጣ። አሁን ደግሞ ስራ ዛሬ ያለችበት ነገር ሁሉንም ነገር ልጁ ሲያመጡ አንጠልጥሎት ልጁን አመጡ፣ አበላሹት። እንደገና ደግሞ ስንት ነገር ነው የተባለ አሁን ይሄ እሺ ተባብለን ስናት ዛሬ ምን እንዳለች ታውቂያለሽ? አሁን እሊ ውስጥ ተገባብተን ወይም ወንድ ማምጣት ወይም ጨቀጨቅ ወይም እሱ ወንድ እኔ ወንድ አምጥቼ ወይም እንዴ ብላለች። አይሹ አሁን አዎ፣ እሱም የራሱ ሊወቲ ነው ለምን ወንድ አታመጣም? አሁን የራሴን ህይወት ኖራለሁ ከዚህ በኋላ ምክንያቱም እንደዚህ ብላለች። አብቅቷል ያለችበት ፓርት አሁንም ስም ይኸውልሽ፣ አዳም ስም ይሄዳል ያ ነገር ምንድን ነው? ከህይወቱ ውስጥ ከህይወቱ ወይም እሱ እየተጨነቀ ለምን ይኖራል? እሱ እየተጨነቀ እኔ የራሱን ህይወት ደስተኛ ሆኖ ይኖር፣ እኔ ከህይወቱ ውስጥ ልውጣ። አንደኛ ደግሞ ነገርና ማለት በጣም እንትን ያሳሰበኝ ማለት ነው። እኔ እንደሻማ እየቀለጥኩኝ፣ እሱም እንደሻማ ለእኔ እየቀለጠ መኖር የለበትም። እሱም የራሱን ህይወት ይኖር ብለባብቆ ከሆነም እኔም የራሴን ህይወት በግልጽ እኖራለሁኝ። አውጥተው ኦዲንሶች እንኳን አውጥተው ይንገሩን ካሉ ተነጋግረን በሰላም መጥተን እንነግራቸዋለን፣ አለች። እዚህ ጋር ነው በቃ ሁሉ ነገር በቃ ግራ የተጋባሁት ማለት ነው። እኮ ምንም አይደለማ። እንደዛ እንደዛ አይደለማ። አሁን እኮ ያልተረዳችሁት ነገር አለ። አየሽ፣ ያልተረዳችሁት ነገር አለ።